አደይ ድራማ ክፍል ሰላሳ አምስት ፍቅር እንግዲህ ከታገተችበት አሁንም ቢሆን ልትወጣ አልቻለችም። የምትወጣበት መንገድ ብታፈላልግም ነገር ግን መውጫ ቀዳዳ አታለች ማለት ነው። አንዴ ሽንቴ የመጣ አንዴ ራበኝ ብትለው እንግዲህ ዳይመንድ ሊለቃት አልቻለም ማለት ነው። የፍቅር መጥፋት ደግሞ ዴቭንና ባርኮትን በጣም ስላሳሰባቸው እሷን በመፈለግ ይገኛሉ ማለት ነው። አዴም ተጨምራ እንግዲህ እየፈለገቻት ነው። ነገር ግን አደይ እንግዲህ የምታውቀው ጓደኛዋ ጋር ይዘው ሄዳ ነበር። ነገር ግን እዛ ቦታ ፍቅር ልትገኝ አልቻለችም። ምክንያቱም ደመቀ ቦታ እንድትቀይር አድርጓታል። ሌላ ቦታ ወስዷት ነበር ማለት ነው። ቢሄዱም ሊያገኙት አልቻሉም። ነገር ግን ልጁን አንገቱን ይዘው እያንገጫገጩት ነበር። ፍቅር የትናት ያለች? አምጣት! የዲዳ ነው እያሉት ነበር ባርኮትና እና ዴብ። ነገር ግን ልጅቷ ያለችበትን ቦታ ሌላ ቦታ ቢወስዳቸው ሊያገኟት አልቻሉም። ደመቀ በየጊዜው ቦታ እየቀያየረ ነው የሚገኝ፣ ምክንያቱም ወንድሞቿ ይመጡብኛል እና ያሰብኩትን ነገር ሳላሳካ ትመለሳለች በማለት እንግዲህ እንደምታቆት ደመቀ ፍቅርን ያፈቅራታል። ሲቀጥል ደግሞ አደይ ላይ ያደረገችው ነገር የበለጠ እየጸጸተው ነው ማለት ነው። አደይን ከድቻታለው በታመነችበት ባመነችኝ፣ የአባቴ ልጅ ማለት ናት እህቴ ማለት ናት። ነገር ግን እኔ ከድቻታለው፣ አምናኝ ነበር እኔ ከድቻታለሁ እያለ እንግዲህ እየተጸጸተ ይገኛል ማለት ነው። ባርኮትና አደይ እንግዲህ ለሁለተኛ ጊዜ ድጋሜ እዛ ቤት ከተመለሰች በኋላ ተገናኝተዋል። እንግዲህ ባርኮትም አደይን ይቅርታ እየጠየቃት ነበር ማለት ነው። እንግዲህ የአደይ ጓደኛ ንጉስ የሚባለው ማለት ነው። እንግዲህ እሱ እንግዲህ እውነታውን ተናግሯል ማለት ነው። ሁሉም ነገር የፍቅር ሴራ እንደሆነ የአደይን ደሞዝ ተቀብላ ሰጥታ፣ እንደገና ሀብሉን ሰረቀች ያስባለቻት ሁሉ ፍቅር እንደሆነች እንጂ አደይ ሀብሉን እንዳልሰረቀች፣ ሁሉም ነገር የፍቅር ሴራ እንደሆነ ለደመቀ ገንዘብ ከፍላው እንደሆነ እንደዛ ብሎ የመሰከረው ሁሉን ነገር ለዴቭ እና ለባርኮት ነግሯቸዋል ማለት ነው ይሄን ነገር ሲሰሙ እንግዲህ ፍቅርን ከመፈለግ ወደኋላ ኋላ ተመልሰው እንደገና ዴን ይቅርታ መጠየቅና ራሳቸው የተናገሩትን ነገር ሁሉ ወደ ኋላ ተመልሰው ማስታወስ እየጀመሩ ነበር ሊዲያ የፍቅር መጥፋት ምንም ነገር አላሳስባትም አላስጨነቃትም እኔ ምን አገባኝ ነው የእሷ ሀሳብ ውስጥ ያለ ኤላንጂ የፍቅር መጥፋት በጭራሽ አላሳሰባትም ጭራሽ በመጥፋቷ ተደስታ ምን ነው በዛው በቀረች ሰላሜን አግኝቻለሁ በማለት እንግዲህ ከዲብ ጋር እየተጣሉ ነበረ። ፓርኮት ያሳዝንሽ ላት በስራዋን የታገተችው ራሷን በራሷን የታገተችው የፍቅርን ተንኮል ስለማቀው ነው። በኋላ ግን አደ ያሳገተችኝ ልታስብል ነው እያሉ ነበር። ሁላቸውም አደ ያሳገተችኝ እንደምትል እያሰቡ ነው። ነገር ግን ፍቅር አሁንም ቢሆን እንደዛ ከማለት ወደኋላ አትልም። ነገር ግን አሁን እውነታው ስለወጣ እውነቱን ስለተናገረባት ደመቀና ፍቅር የተጣሉበት ዋናው ምክንያት ስለታወቀ ከዚህ በኋላ ምንም ነገር ብትላቸው ባርኮት እና ዴብ ሊያምናት አይችሉም። ይልቁንስ ወደ ቤት ስትመጣ የበለጠ ውርደቷን እንደምትከናነብ እርግጠኛ ነኝ። በተለይ ኤላ ይህን ነገር ሲሰማ ምን ያክል ሊጸጸት እንደሚችል እና ምን ያክል ፍቅር ሊጠላት እንደሚችል ሁላችንም መገመት አይከብደንም ማለት ነው። ሰላም ውዴ፣ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንግዲህ አዴይ ድራማ በጉጉት ስን ጠብቀው ነበረ። ፍቅር እንደታገተች ከታገተች ለሶስተኛ ጊዜ ነው። አሁን ቢሆን ልትለቀቅ አልቻለችም። እንግዲህ እያንዳንዱ አዴ ላይ ስታደርግባት የነበረችውን ነገሮች በሙሉ እዛ ሆና እየከፈለች ነው እራብም ይሁን ችግር የሚሆን መከራ ይሁን ሁሉን ነገር እያሳያት ይገኛል። ደመቀ አዴ ላይ የምታደርጋትን እያንዳንዷን ነገር እያስካፈላት ነው ማለት ነው። እየተቆጣ እያንገጫገጨ፣ ብራብ፣ እየቆጣ እየቆላ በጣም ብዙ ነገሮችን እያደረጋት ይገኛል፣ ፍቅርን ማለት ነው። ፍቅር ይሄ ነገር አሁንም ቢሆን እንዴት እንደምታመልጥ በውስጧ እያሰበች ነበር። ብዙ ነገሮችን ብዙ መላዎችን እየተጠቀመች ነው። ነገር ግን ከሱ አሁንም ቢሆን ማምለጥ አልቻለችም። እንግዲህ ሽንቴ መጣ ብላ ነበረ፣ የሆነ ቦታ መሄድ እፈልጋለሁ ብላ፣ ሲለቃት ፊት ግን እንድትዞርልኝ እፈልጋለሁ ብላ በዛው ላሽ አለችው ማለት ነው። እሱም እንግዲህ ወዲያው ጠርጥሮ ዘወር ስል ሲያጣት በሌላ መንገድ ተቀይሶ ሄዶ እንግዲህ አመለጥኩት እሰይ እፉ እሰራለት አለው እያለች ስትፎክር ገና ወዲያውኑ ከአጠገቧ ተገትሮ ነበር ያገኘችው። እንግዲህ በዚህን ሰዓት የበለጠ በጣም ነበር የደነገጠችው። ከዚህ በኋላ ደመቀ እገታውን የበለጠ ሊቀጥልበት ይችላል ወይም ደግሞ በቃሽ ብሎ ሊለቃትም ይችላል ማለት ነው። ፍቅር መጨረሻዋ ምን ይሆናል? ደመቀ እንዴት አድርጎ ሊለቃት ይችላል? እውነቱን ተራግዶ ያዴን ደሞዝ በእርግጥ ተቀብሏቸዋል ከወንድሞቹ። ነገር ግን እሷም ድጋሚ እንድትከፍል ያደርጋታል ወይስ አሁን ፍቅርን ያገተበት ምክንያት አለው? ምን ምክንያት ሊኖረው ይችላል? ደሞዙን ከሆንም ተቀብሏል። ለፍቅረኛም ከሆነ የፈለገ በግድ ደግሞ ከሆነ ከባድ ነገር ሊፈጠርበት ስለሚችል እንግዲህ ፍቅርን ምን ሊያደርጋት እንደሚችል አይታወቅም ማለት ነው። አሁንም ሊለቃት አልፈለገም፣ ምክንያቱም በጣም እየተጸጸተ ስለሆነ አዴን ዛቤት በጣም ብዙ ነገሮችን ስለምታሰቃያት፣ አሁንም ቢሆን የሆነ ተጨባጭ ነገር ካላገኝና ወንድሞቿ ካልደረሱላት ሊለቃት አይችልም ብዬ ነው የማስበው። ወንድሞቿ ደግሞ እንግዲህ እንደ እስካሁኑ ሊፈልጓት አይችሉም። ምክንያቱም በራሷ ምክንያት እና በራሷ ጦስ ስለሆነ ይህ ሁሉ ነገር የመጣባት። ይህን ሁሉ እንዳደረገች ቢያቅ ኖሮ እህትኔ የት ናት ብለው ንጉስን እንደዛ አድርገው አንቀው እያሽቀነጠሩ በየቦታው ባላዞሩት ነበር። ነገር ግን ያደረገችውን ነገር በሙሉ ማንም ሰው ስለማያውቅ ስለነበረ አደይም ሁሉን ነገር ደብቃ እንግዲህ ንጉሰን አሳልፋ ለዴብና ለባርኮ ተሰጥታቸው ነበረ። ነገር ግን እሱ እውነቱን እንዲያውቁ ስለሚፈልግ አደይን ስለሚወዳት፣ ስለዚህ እውነቱን መጥቶ የተናገረ እንግዲህ ለእሷ ሲል ነው ማለት ነው። ሁሉንም ነገር እንግዲህ ፍቅር እንዳደረገች ገንዘብ ከፍላ እንደሆነ የውሸት እንደሰረቀች አዴን ያስመሰለ ደመቀ እንጂ አዴን እንዳልሰረቀች ሁሉንም ነገር መስክሮላታል ማለት ነው። ይሄ ነገር ባርኮትና ዴብን በጣም ቢያስደነግጣቸውም ነገር ግን በሁኔታው ተደስተዋል። ፍቅር እንደታግተች ቢሆንም ሌላ ነገር ይከሰትባታል፣ ምን ትሆናለች የሚለውን ነገር ማሰባቸው አይቀርም። ነገር ግን እንደ መጀመሪያው ሊጨነቁላት ሊያስቡላት አይችሉም። ምክንያቱም በዚህ ልክ ጭካኔ መኖሩን ሲቀጥል፣ ደግሞ በራሷ አጦት መሆኑን ሲያውቁ፣ ማንም እንዳላሳገታት ሲያውቁ ምናልባት ፍለጋቸውን ሊቀንሱ ይችላሉ ማለት ነው። በሌላ በኩል ኤላና ለምለም ከባድ ጸብ ተፈጥሯል ማለት ነው። ሊዲ አሁንም ቢሆን የፍቅር መቀስ እየሆነችባቸው ነው። እቤታቸው እየሄደች ነው። ጭራሽ ዛሬ ይባስ ብላ ኤላን አብሬ ልኖር እዚህ መኖር እፈልጋለሁ እያለች ነው። ስለ ለምለምም ብዙ መጥፎ ነገሮች እያወራች ነበር። ለምለም ለም እኛ ቤት እኮ የምትመላለሰው ዴብን ፈልጋ ነው፣ ከዴብ ጋር ለመሆን ስለምትፈልግ እንጂ አዴን ፈልጋ አድል ምትመጣው እያለች እንግዲህ ለኤላ እያቃጠረች ነበር። እሱ ሊያምናት ባይፈልግም እሷ ግን እየሄደችበት ያለችው መንገድ በጣም ከባድ ከባድ ነገሮችን ነው። ኤላ ምናልባት እንደ ሌላ ወንዶችና አሁን ትንሽ የቅርብ ጊዜ ጓደኛው ብትሆን ኑሮ ምናልባት የእሷን ሰምቶ ለምለምን ከቤቱ ሊያባራ ይችል ነበር። እንግዲህ ለምለም እንደምትመጣ ስለምታቅ የእሷ ንግር ጠብቃ እንግዲህ ከኤላ ጋር ተለጥፋ ተቃቅፋ ነበር። እንግዲህ ያገኘችው ሐዘኗን ብቸኛ ነኝ፣ ማን አለኝ? ካላንተ ማንም የለኝም። እዛ ቤት መኖር በጣም አስጠልቶኛል፣ በጣም ደብሮኛል። ስለዚህ ከአንተ ጋር መሆን እፈልጋለሁ እያለችው ነበር። ኤላም አይዞሽ፣ ካስጠላሽ ና ከደበረሽ፣ ቤቱን ለቀሽ መውጣት እንጂ ከኔ ጋር መሆን አትችም፤ ምክንያቱም እኔ መወዳት ፍቅረኛ አለችኝ። ከአንጂ ጋር ስታየኝም በጣም እየተከፋችብኝና እያዘነችብኝ ስለሆነ ይህን ማድረግ አልችልም። ነገር ግን ቤቱን ለቀሽ መውጣት ትችያለሽ የሚል መፍትሄ ነው የሰጣት። ሊዲያ ግን ያሰበችው ችግር የለውም ከኔ ጋ ሆኝ ከኛ ጋር መሆን ትችያለሽ ይለኛል ብላ ነበር የጠበቀችው። ነገር ግን ያልጠበቀችውን መልስ ስለመለሰላት ማለቃቀስ ጀምራ ነበረ። በዛን ሰዓት ነበር እንግዲህ ለምለም ከውጭ ከነ ከነ እንትና ቤት ከነ አደይ ቤት ወደ ቤቷ ስትሄድ እንግዲህ ተለጣጥፋ ያገኘቻቸው። በዚህን ሰዓት ለምለም በጣም ተከፍታና ና አዝና እንግዲህ ቤቱን ለቃ ወጥታ ነበረ። ለምለም እስከ መጨረሻው ኤላን ተታላት፣ ለሊዲያ ትሄዳለች ወይስ ደግሞ ትመለሳለች? እሱ እንግዲህ ተረጅኝ እያለ ሊያስረዳት እየሞከረ ነበረ። ሊዲያ ዋናው ሀሳቧ ተሳካላት ማለት ነው። አሁን ለምለም በዛው ቀጥላ ከሄደች ከወጣች፣ ከኤላ ከተለየችላት ሊዲያ በጣም ነው ደስ የሚላት። ከኤላ ጋር የመሆን እድሏ ይጨምራል። እሷ እንድትሄድላት ትፈልጋለች። አሁን ሊዲያ ዓይኗ ያለ ጥላቸዋ ያለ ለምለም ላይ እንጂ አደይ ላይ አይደለም። ፍቅር ከሄደች በኋላ አደይ ላይ ምንም አይነት ጫና እየደረሰባት አይደለም። አደይ ሰላማዊ ኑሯን እየኖረች ነው። ነገር ግን እሷ ሰላማዊ ኑሮ መኖሯን ሳይሆን እያሰበች ያለችው ስለ ፍቅር መታገት ነው። ምን ሆና ይሆን እንዴት ሆና ይሆን እያለች ነው ሁሌም የምታስበው ማለት ነው። ያደይ የዋህነቷ እጅግ እጅግ እየጎዳት ነው። ነገር ግን በየዋህነቷ ደግሞ ብዙ ነገሮች፣ እውነት ሀቅ እየወጣላት ይገኛል ማለት ነው ሰው ቀጣይ ምን ይፈጠራል? እንግዲህ ለምለም እዛ ቤት ወታ ትቀራለች። ዴብና ባርኮቴስ እንግዲህ የአደይ ነገር ምን ያደርጉ ይሆን? በሁለት ወንድ አደይ ተወዳለች። እንግዲህ ለዴብ እንግዲህ ንጉሥ አደይን እንደሚወዳት ብሰድበኝም ብጠላኝም፣ ነገር ግን እያየዋት መኖር ይችላለሁ እያለው ነበር። ዴብ መቼም ቢሆን አደይ ያንተ ልትሆን አትችልም እያለ እየዛተበት ነበረ። ሊደበድበውም ነበረ። እንግዲህ የመጨረሻው ፓርት ላይ እንግዲህ ንጉስ እንዴ ምን ሊያደርገው ይችላል? ግምታችሁን በኮሜንት አስቀምጡልኝ ማለት ነው። አደይ ድራማ በጣም አጓጊ እየሆነ ነው ማለት ነው። በአሁኑ ሰዓት የሚገኘው ከጽናት ድራማ ቀጥሎ አደይ በጣም ተወዳጅነትን እያተረፈ ይመጣል። ሁላችሁም ብትከታተሉት በጣም ደስ ይለኛል። ምክንያቱም ስለሚያስተምር ቁም ነገር አስይዞ ትምህርት ሰጪ ነገር ስለሆነ